አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድ ቻናል ሚሰቦች እንዴት ናችሁ እንዴት ቆያችሁ ሁሉ ሰላም ከኛካ አልሐምዱሊላህ ኢንሻላህ ዛሬ ደግሞ ገበናችሁን ለማንም መንገር የለባችሁም ሚስጢራችሁን ለማንም ማካፈል የለባችሁም ማለት ነው ምክንያቱም አንዳንዴ ባልና ሚስት ሆናችሁ ራሱ በማንቀን በፍቅር ላይ ጠባ አለ ብላችሁ አንዳንዴ ራሳችሁን ማገናዘብ አለባችሁ በዛም ላይ ደግሞ ስትጣሉ ባላቻችሁም ጋር ስትጣሉ፣ እውነቴ ነው የምነግራችሁ፣ ለሰው አሳልፋችሁ አትስጡ ማለት ነው። ዛሬ በጣም ጊዜው በጣም እየተበላሸ ነው። በቃ ጓደኛ የለም። አንቺ ጓደኛ ብለሽ የባልሽን ባሌ እንደዚህ አረገ፣ የባሌ እኮ እንደዚህ ብሎኛል፣ በቃ መፋታት ነው የምፈልገው፣ በቃ እሱ ጋር ምናም መኖር አልፈልግም፣ ብዙ ብዙ ነገሮችን ገበናሽን፣ የባልሽን ገበና ወጥተሽ ለጓደኛሽ ትነግሪያለሽ ለጓደኛሽ ከነገርሽ በኋላ እሷ ዝም ብላ ታስጨርስሻለች፣ እህ ህ እያለች ታስጨርስሻለች። ግን እመኒኝ ነው እምልሽ። ለአንቺ ለጓደኛሽ ብታዋሪያት ለሌላ ጓደኛ አሳልፋ እየሰጠች ነገሩ እየሰፋ ነገሩ እየተበላሸብሽ ነው እንጂ የሚሄደው። አንቺን የሚያስታርቅሽ አሁን ላይ የለም ማለት ነው። ወንድሜም እንደዚሁ ወንድም የሆናችሁ ደግሞ እንደዚሁ ለናንተ አዝኖ በቃ በትዳራቸው ላይ ጠንክሩ ወይም አትጣሉ የሚላችሁ ነገር የለም። ራሳችሁ በራሳችሁ ለምን ችግራችሁ መፍታት ለምን ነው የማትችሉት? ውድ ቤተሰቦች ማለት ነው። አብዛኛዎቹ አረብ ሀገር ስትሄዱ ባላግብታችሁ ልትሄዱ ትችላላችሁ። እዛውም ደግሞ ተጋብታችሁ አብራችሁ እየሰራችሁ ልኖሩ ትችላላችሁ። ላኪን ግን እናንተ ስትጣሉ ራሳችሁ በራሳችሁ ችግራችሁን መፍታት ይኖርባችኋል። መካከላችሁ ላይ ሰው ጣልቃ አታስገቡ ማለት ነው። ጣልቃ ባስገባችሁ ሰዓት በቃ ትዳራችሁ እየፈረሰ ነው የሚሄደው። በቃ እንደዚህ ብሎሽ ያለ እንደ አንቺ ምን ብለሽ ነው እሱ ጋር መኖር እምቺ ብትፋች እኮ ሌላ ህይወት፣ ደህና ህይወት እኮ ልኖር ትችያለሽ ምናምን እያሉ የሚሉሽን ጓደኞች መስማት የለብሽም ማለት ነው። በቃ አሳልፋችሁ የእናንተ ችግራችሁን አሳልፋችሁ ባላችሁ ጋር በፍቅር ያዋራችሁትን ለጓደኛችሁ ስትጣሉ እንደዚህ ብሎኛል፣ እንደዚህ አድርጎኛል እያላችሁ አታውሩ ማለት ነው። ሀታ አንዳንዱ ቤተሰቦች ራሱ ለእናንተ እናንተ የባላችሁን ክፍተት እንደዚህ አድርጎኛል በቃ ብሬን እያጠፋ ነው ምናምን ብላችሁ እራሱ ብነግሯቸውም ከአንዳንዱ ቤተሰብ ተስማሙ የሚላችሁ አንዳንዱ ቤተሰብ ነው እንጂ በቃ ፍችው የራስሽን ህይወት ትኖር ያለሽ ብርሽን አስቀምጭ ምናምን የሚሉሻለሁ አንዳንዴ ቤተሰብ በጣም ብራችሁን ሊባላችሁ ይችላል፣ ሊያስቀምጥላችሁ ይችላል። አንዳንዱ ደግሞ የእናንተን ትዳር ሳይፈልጉ ለቤተሰብ ብቻ እንዲትልኩላቸው ወይም ደግሞ ለወንድምሽ እንዲትልክለት ይፈልጋል። ያንችን ህይወት ያንችን ትዳር መምራት ማይፈልግ ከቤተሰቦቻችንም አለ። ያንን እናንተ መጠንቀቅ ይኖርባችኋል ማለት ነው። ታገባችሁ አግብታችኋል ማስተካከል ያለባችሁን እናንተ ማስተካክሉ። ባሎቻችሁንም ይሄን ይሄን ብታስተካክል ህይወታችን ያምራል፣ ይሄ ጥሩ አይደለም፣ ለኛ አይጠቅመንም ብላችሁ ንገሩት ማለት ነው። አንዳንዴ አንድ ፍቅር ሁናችሁ የሚከሰተው ለወደፊቱ ይሄ ነገር እኮ እኔ እናንተ ያጣላናል። በቃ ፍቅር ሁሌም ፍቅር ይኖራል ብላችሁ እንዲያታስቡ፣ በትዳር እያላችሁ ሁሌ ፍቅር የለም ማለት ነው። መጣላት ይኖራል፣ ግን ስትጣሉ ደግሞ በባማንቀን የምትመካከሯቸው ነገሮች ወይም ደግሞ ያዋራችኋቸውን ነገሮች አሳልፋችሁ ለጓደኛ ገመናችሁን አትስጡ። በቃ እውነቴን ነው የምነግራችሁ። ምክንያቱም አንዳንድ ጓደኞች ሊኖር ይችላሉ። የናንተን ህይወት የናንተን ትዳራችሁ ማማ ልጅ ማውለጃችሁ ሊወዱላችሁ ይችላሉ። አንዳንዱ ደግሞ የእናንተ ራሱ በተፋቅራችሁ ሲያዋችሁ ራሱ በምን እናጣላቸው የሚሉ ሰዎች አሉ። እናንተ ብትዋደዱም ብትፋቀሩም በቃ በሁል በባልና በሚስት መሃል ማስገባት ጣልቃ ማስገባት አይኖርባችሁም ማለት ነው። ራሳችሁ ችግራችሁን ራሳችሁ ፍቱ እንሻላ እና ይሄን ነው የምላችሁ ውድ ቤተሰቦች ምክንያቱም አሁን ላይ በጣም እየከፋ በጣም እያስጠላ ነው። በፊት ላይ በነገራችን ላይ እኛ በእናቶቻችን ጊዜ በጣም የዋህ ነው ሰው የዋህ ነው። ለናንተ ያስባል፣ ይቆረቆራል። አሁን ግን ጭራሻ ብደን ለሰው ለሰው ማሰቡ ስለቀረ ራሳችሁ ህይወታችሁን የምታስቡት ራሳችሁ ናችሁ። እየተመካከራችሁ ራሳችሁ ችግራችሁን ፍቱ ነው ምለው ውድ ቤተሰቦቼ። እና ኢንሻአላህ ሰብስክራይብ እያረጋችሁ ማለት ነው እኔና ለናንተ ይሄን አንዳንድ ምክር ይዤላችሁ መሄዱ ይጣማችኋል ብዬ ነው። ምክንያቱም አረብ ሀገር ላይ ያላችሁ ትዳር ኖሯችሁ የዛ ሀገር ዝስት መጡ ህይወት ይከብደናል ለዛ መኖር አንችልም እንዴት ነው ብላችሁ ስለምትሉ ነው። እናንተ በተለይ ደግሞ ባልና ሚስት አረብ ሀገር ሄዳችሁ ተሰራችሁ አረብ ሀገር ከሆናችሁ እወቁበት እህቶች፣ እወቁበት። ቢያንስ እጃዛ ብዙ ጊዜ እጃዛ መውጣት አታብዙ። በቃ ለስራ እስከወጣችሁ ድረስ ባልና ሚስት ከሆናችሁ እሱ ቢሰራ እሱ የሰራው የሆነ ነገር ቢሸፍን አሁን ምሳሌ ማሻአላ፣ በተለይ የሴቶች ብር ነው ከፍ ያለው። ግን እናንተ የሚቀራችሁን ልጅትታችሁን የሄዳችሁት ለቤተሰብ ሰጥታችሁ ይሆናል። በዛ ላይ ደግሞ ልጆቻችሁ እንዴ እናንተ ሆነው ላያርጉ ይችላሉ። ባልና ሚስት ሄዳችሁ እዛ ለመለወጥ ብላችሁ ልጆቻችሁን አብራችሁ ናችሁ። የእናንተን ፊት ይፈልጋሉ። የእናንተን በቃ ምን ልበላችሁ፣ ብቻ የእናትና ያባትን እንትን ይፈልጋለች ማለት ነው። እና ሰራ ሰራ አድርጋችሁ ጃዛ ቦታ ብዙ ጊዜ አታብዙ፣ በወሬ አታብዙ። ደግሞ በቃ ወሬ አታብዙ። እናንተ ካዲያችሁን ለለውጥ ነው አይደለ? ይሄን ብንሳራ ይሄን ተመካከሩ፣ በቃ ተወያዩ። በተለይ ባልና ሚስት ሆናችሁ ተወያዩ። ለጠብ ቦታ ትስጡ። አንዳንዴ ክፍተት ትፈጥራላችሁ። በቃ ለመጣላት ቶሎ፣ ለመጣላት ቶሎ ለመራራቅ በቃ እኔ ባሌን አልወደውም በቃ መፋታት ነው የምንፈልገው ምናምን። በዛ ላይ ደግሞ ጓደኛ ታበዣለች። ጓደኛሽ በቃ ረሄ ብርሽን ያጠፋብሻለ። ይሄ እኮ አይሆንሽም። እንደዛ ያለ አይጠቅሙም። አንዳንድ ጓደኞች፣ አንዳንድ ቤተሰብ ምስጢራችሁ ማውራት የለባችሁ ማለት ነው። ራሳችሁ ችግራችሁንም በቃ በአንድ አርጋችሁ ነው መያዝ ያለባችሁ ማለት ነው፣ ውድ ቤተሰቦች። ምክንያቱም ጣልቃ ሰውን አታስገቡ። ዛሬ ላይ በጣም የሚያስጠላ ሕይወት ነው። እናንተ ራሳችሁ ካልተመካከራችሁ፣ እናንተ ራስ በሳችሁ ካልተወያያችሁ የሚሆን ነገር የለም ማለት ነው። ነፍስ እወቁ ነው ምለው። በተለይ ደግሞ ትዳር ለያዛችሁ ነው የምነግራችሁ ማለት ነው። ምክንያቱም አንዳንዴ ይሄ የሰው ወሬ ሰምታችሁ ራሱ ትጣላላችሁ እናንተ ራሳችሁ ወይም ደግሞ የሆነ ነገር መረጃ የሌለው ነገር ሳታጣሩ ባሎቻችሁ ጋር ራሱ ሀገር ሆኖ አትጣሉ ማለት ነው። ምክንያቱም ደህና ህይወት፣ ደህና ትዳር ኑሯችሁ በመሀል ላይ የሰው ወሬ ሰምተሽ አንቺ ባልሽን ታይቀዋለች። በነገራችን ላይ ባላግብታችሁ ስትኖሩ የባላችሁ ጸባይ እንዴት ነው? የባላችሁ እናንተ ሚስቶች እንዴት ብለን ነበር የምንኖረው ታውቁት አላችሁ። ሁላችሁም የባላችሁን ጸባይ አይደለም የባላችሁን የቤተሰቦቻችሁን ጸባይ ራሱ የምታውቁት እናንተ ናችሁ። ስለዚህ ግን የሚያራርቃችሁን ሰው ወሬ አትስሙ። በቃ መካከላችሁ ጣልቃ እየገባ እንትን የሚላችሁን ባለሽ እኮ ዝ ቦታ እየ ነው ባለሽ ይህን ቦታ መረጃ እስካላላችሁ ድረስ ባሎቻችሁ ጋር አትጣሉ ማለት ነው። በቃ ለአላማ አስተወጣችሁ ድረስ አላማችሁን አሰከታችሁ መምጣት ነው። በዝታ ላይ ደግሞ አሁን ፍች፣ በነገራችን ላይ ፍች የበዛው አረብ ሀገር ያሉ ሰው ነው። እዚህ መጥተው ራሱ እኔ አንዳንዱ እንጂ ትዳራቸው አያምርም ይፈርሳል። ያን ምክንያት ደግሞ እናንተ ማስተካከል ይኖርባችኋል። ያንን ስታገቡ ራሱ መጀመሪያ ላይ ያሰው ምንድን ነው? የት ነው የሚኖረው? ጸባው እንዴት ነው ብላቸው አጣሩ። በቃ ያን ሰው ማንነቱን ሳታውቁት አገቡና ማንነቱ ምንም ወይት ይሁን የት ይሁን ምንድነው የሚሰራው ብላችሁ ሳታውቁት አገቡና በኋላ ላይ ፍች ላይ ለምን ትደርሳላችሁ? እንደዛ ማረግ የለባችሁ ማለት ነው። እንግዲህ ገበናችሁን ለውጭ አሳልፋችሁ አታውሩ። ጓደኛም ከሆንሽ ደግሞ ጓደኛ የሆንሽ ደግሞ ጓደኛ ብላ አምና እህቴ ብላ የምታዋራሽን ደግሞ እህቴ ሆይ ሸፍንላት። ገበናዋን ለሌላ አውጥተሽ አትስጭባት። ምከሪያ ሳያስረጃት ማለት ነው። ምክንያቱም ጓደኛ ማለት በጣም ከባድ ነው። ለቤተሰብ የማናወራውን በቃ ለእህቶቻችንን የማናወራውን ለጓደኞች ስንቶቻችን ነው የሚስጠራችን የምናወራው። ጓደኛ በቃ መተማመን ይኖርባችኋል። ለጓደኛችሁ አሳልፋችሁ አትስጡ። ሚስጠራማ ሚስጠር መጠበቅ በቃ ይኖርባችኋል ውድ ቤተሰቦቼ ምክንያቱም ባሏ ጋር ስትጣላ ምን ሊሆን ይችላል? ቤተሰብ ጋር ስትጣላ ሲሸግራት የምታማክረው ጓደኛዬ በቃ ገበናያን ትሸፍንልኛለች። ልክ እንዴት ሄ ነው ማያት እያለች ሊሆን ይችላል የሚወራችሁ እና ገበናችሁን ለማንም አውጥታችሁ አትስጡ። ማንም ይደብቅልኛል አብደን በአብደን አብደን በቃ ማንም ሊደብቅልሽ አይችልም ማለት ነው። በተቻለ አቅማችሁ ራሳችሁ በራሳችሁ መፍታት ሞክሩ ማለት ነው። በተለይ ደግሞ ባልና ሚስት መሀል መግባት በጣም ከባድ ነው። ራሳችሁን አስተካክሉ። ላለሁ እንግዲህ ቤተሰቦች ጠንክሩ፣ በርቱ። ኢንሻላህ በሌላ ቪዲዮ እስከምመጣ ድረስ ሰብስክራይብ፣ ላይክ ያደረጋችሁ አበረታቱኝ። እወዳችኋለሁ። ደህና ቆዩልኝ። አከብራችኋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።